በከተሞች የሚሰሩ የኮሪደር ልማቶችን በአረንጓዴ እፅዋት የማስዋብ ተግባር ተጠናክሮ መቀጠል እንዳለበት ርዕሰ መስተዳድር አረጋ ከበደ ተናገሩ። ርዕሰ መስተዳድሩን ጨምሮ ከፍተኛ የክልሉ የስራ ኃላፊዎችና የሀገር ሽማግሌዎች ባሕር ዳር ከተማ የኮሪደር ልማት አካል የሆነ የችግኝ ተከላ አካሂደዋል። አክሊሉም ተስኖት የባህር ዳር ከተማን የተፈጥሮ ጸጋ የመግለጥና ለነዋሪዎቿ ምቹ የማድረግ ስራ ተጠናክሮ ቀጥሏል። የከተማዋ ጌጥ የሆነውን የዘንባባ ተክል በአዲስ ዝርያ ለማሳመር ያስችል ዘንድም ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የስራ ኃላፊዎችና የሀገር ሽማግሌዎች በተገኙበት ችግኝ ተከላ ተካሂዷል። የከተማዋን ውበት የመግለጥና ለነዋሪዎች ምቹ የማድረግ ተግባር በውጤታማነት የተከናወነ መሆኑን ርዕሰ መስተዳድር አረጋ ከበደ ተናግረዋል። አሁን አይታችሁ ከሆነ ስምንት አካባቢ ላይ እስከ ርዕሰ መስተዳድር ወይም ደግሞ ከአጂፕ አካባቢ እስከ ድሮ ዲፖ የሚባለው ድረስ ስምንት ቦታዎች ላይ ገልጠነዋል ማለት ነው። መግለጥ ብቻ ሳይሆን ሰው የሚቀመጥባቸውን የሚዝናናባቸውን የሚመገብባቸውን እንደገናም ደግሞ በውበት የሚሰጡ ለባህር ዳር ውበት የሚሰጡ ተክሎችን በመትከል ለባህር ዳር ከተማ እና ለአጠቃላይ ባህር ዳር ላይ የሚመጣ ቱሪስቶች ውብና ምቹ ሁኔታ የማድረግ ስራ ሰርተናል ማለት ነው። ይሄ በዋነኛነት እኛ በኮሪደር ልማቱ ጣና ሐይቅን ግልጥ አድርገን ለሕብረተሰቡ ማሳየት ሕብረተሰቡ የሚጠቀምበት እንዲሆን የማድረግ ስራ ነው የሰራ ነው። ያሉንን እምቅ የተፈጥሮ ጸጋዎች በመግለጥ ምቹ የመኖሪያ ከተሞችን የማልማት ተግባር ተጠናክሮ እየቀጠለ ስለመሆኑም ርዕሰ መስተዳድሩ አብራርተዋል። ለምሳሌ ደሴ በጥሩ ሁኔታ እየሄደ ነው ወደ ሁለት ነጥብ ወደ ሶስት ኪሎ ሜትር አካባቢ የሚሆን እየተሰራ ነው ያለ ደብረ ብርሃን በተመሳሳይ ወልዲያ በተመሳሳይ ጎንደር ከተማ በተመሳሳይ እየተካሄደ ነው ያለ ማለት ስለዚህ እነዚህ ስራዎች በሚያድጉበት ጊዜ ባህር ዳር አጠቃላይ የአማራ ክልል ከተሞች ለነዋሪዎቻቸው የተመቹ እንዲሆኑ ለቱሪስት መስብ በጣም የተሻሉ እንዲሆኑ ይደረጋል ማለት ነው። እንግዲህ አንዳንድ ስራዎች የሚቀሩ ለምሳሌ የመንገድ ዳር መብራቶች ቀደም ሲል በፖል የነበሩትን በመሬት ውስጥ እንዲሆኑ አድርገናቸዋል። ምክንያቱም ብዙ ገመዶች ተንጠልጥለው በአየር ላይ መታየት የለባቸውም። እንደገና ደግሞ ይሄ መብራት መቆራረጥ፣ በዛፍ መውደቅ በምናምን የሚለውን ነገር በከፍተኛ ደረጃ የሚቀንስ ነው። ስለዚህ ሕብረተሰቡ በጉልበት በገንዘብ እና በእውቀቱ የሚሳተፍበትም ጭምር መሆኑ ልዩ ያደርገዋል ማለት ነው። በየአካባቢው ያረጁ ዘንባባዎችን ውበት ባላቸው የመተካት ተግባር እየተሰራ ስለመሆኑ የባሕር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳለማው ገልጸዋል። የመጀመሪያው ምዕራፍ የሶስት ኪሎ ሜትር የኮሪደር ልማት እየተጠናቀቀ ስለመሆኑም ነው የገለጹት። ከጊዮን ወይም ደግሞ የእኛ ሶስት ኪሎ ሜትር ዜሮ ዜሮ የምንለው ከጊዮን አጅፕ ነው እስከ አባይ ድረስ ያለው ነው ይሄኛው። የሁለተኛው ምዕራፍ የኮሪደር ልማት ማስጀመሪያ ከዚህ ነው የሚሆነው ማለት ነው። ከዚህ ወደ ገጠር መንገድ ነው የሚሆነው። ስለዚህ ይህንን ፓልም ትሪ ስንተክል ቀጥሎ ምንድን ነው የሚመጣው ማለት ነው። ሌፍት ኤንድ ራይት ያለው የኮሪደር ልማት ይቀጥላል ማለት ነው በሚቀጥሉት ጊዜያት። አቶ አለማየሁ ፋንታ የባህር ዳር ከተማ ነዋሪ ናቸው። ከ59 ዓመት በፊት በከተማዋ የመጀመሪያው ዘንባባ ሲተከል ተሳታፊ ነበሩ። አሁን ላይ ትውልዱ አባቶቹ ያወረሱትን መልካም ተግባር ተረክቦ ማስቀጠል ይገባዋልም ብለዋል። መቼም ልጅና አትክልት ተንከባካይ ይፈልጋል። ስለዚህ እና እዚህ አትክልቶች የሁላችንም ሀብቶች ናቸው። ባህር ዳር የምትታወቀው በዘንባባዋ ነው የዛሬ 59 ዓመት በተተከለው ዘንባባ ነው ዛሬ የባህር ዳር ውበቷ፣ ታላቅነቷ ሁሉም ሰው መጦ ስለ ባህር ዳር ውበት የሚወራው ከዚያን ጊዜ በተተከለው። ቀጣይ ደግሞ ይሄ ምናልባት ሁሉም ነገር እድሜ ያለው በእድሜ ብዛት እያረጁም እየወደቁ የሚሄዱ ስላሉ ተተኪን በመተከሉ እንግዲህ ከ60 ዓመት በኋላ ይህን እድል በማግኘታችንና የታሪክ ምስክር በመሆኑ እድለኛ ነኝ ይላለሁ።